እይ መንደፍታአንማቶክሴፈጣአነታለኝም እናናሚዝጊእኔ ጋር አይደለሁም እኮ እና እስኪ ያላችሁ ሁላችሁም እንዴት አመሻችሁ? ሰላም አመሻችሁ ወይ? በጣም ደስ ይላል። ኮሜንት እራሱ በጣም ደስ የሚል ኮሜንት ነው። በጣም ደስ ብሎኛል እስካሁን ሁሉም ተናግሯል። እኔ የምፈልገው ሁሉንም አውርታችኋል፣ ግን ምርቃት ሄጂ ብቻ ናት የመረቀችው ምርቃትም ያስፈልግ ነበረ። እሱ ብቻ ነው ቅር ያለኝ። ሌላ ሁላችሁም እግዚአብሔርን የተናገራችሁት የልቤን ነው የተናገራችሁት። ሲቀጥል ደግሞ ለብሩኬና ላህሜ እኔ ትልቅ እኔ ብቻ ሳይሆን ብዙ ኦድን ከመቶ ፐርሰንት ዘጠና ዘጠኝ በጣም የእነሱን ፍቅርና የእነሱን ደስታ የእነሱን እድገት ትልቅ ሆኖ ማየት የሚፈልጉ ብዙዎች ናቸው። እና ስለዚህ ብሩኬ፣ ዛሬ ትላንትና እያለቀስኩ ነበረ። እግዚአብሔርን እኔ እንደ አንዳንድ ሰው ውስጥ እያለቀስኩ ነበረ። ብዙ ሰዎች አይቼ ዛሬ በጣም ኮሪቼ ባለሁ። ለምን እንደዛ ጸባይ ገዝተ እንደዛ የተናገረች አንተ የተናገረች አንድ ቃል አለ። ጠላት የመታህበትን ያ የጠላት ምት ነው እግዚአብሔር፣ እዛ ላይ በጣም ደስ ብሎኛል። አሁንም እንደዛው በትዕግስት ብዙ ጠላቶች አለ እና ቃልን እዚህም እና ያለን እናንተ ዙሪያ ላይም ያለው ደግሞ እናንተም ታውቃላችሁ። ያ የጠላት ምት ምን ያስፈልጋል? ትዕግስት እንደዚህ ነው የሚያስፈልገው። ትዕግስት እንደዚህ እናንተ ትዕግስት ሆናችሁ አይሚዬም ደግሞ የእኔ ውድ እህት የእኔ ትንሽዬ የኔ እንቁ የእኔ ታታሪ የሁሉንም ነገር ምልም ብዬ ልገጽሽ አልችልም። ሁለታችሁም የእኔ እርግቦች ናቸው፣ ሁለታችሁም ማለት ነው። ስለዚህ በእርጋታ መንፈስ በእርጋታ መንፈስ ውስጥ ሁሉም ነገር አለ። አንቺም እሱም ተረጋግታችሁ ሰው ሳጠሩ ማንም እንኳን ሌላ ቀርቶ ሌላ እናንተን የሚረብሽ አይደለም የምታመጡት። እንኳን እሱን ያንን እናንተን የምረብሹን ከመሀላችሁ አውጡና ፍጤም እንኳን ቢሆን እናንተ መሀል ላይ እናንተ ሁለታችሁ መሀል ላይ ሳታስገቡ ቀስ ብላችሁ ተረጋግታችሁ ስልካለች ወንድሞች ጋሪ ብዙ ነገር ነው። እኛ ራሱ ቁጭ ብለን ብዙ ነገር ነው። ከእናንተ ደግሞ ብዙ ነገራቶችን ተምረናል ፍቅር ቤተሰብ ፍቅር ከእናንተ ተምረናል። ቤተሰብ እንዴት እንደምናከባከብ ስራችን እንዴት እንደምናስኬድ፣ በየ አንዳንዱ እያስተማራችሁ ነበር እየመጣችሁ። እዛ ላይ ግን ደግሞ ምን ሆነ አሁን? በዚህ ቪዲዮ ላይ ከፍተናል፣ ተከፍተናል። ኦዲየንስ ማለት ነው። በጣም ነው የተከፋ ነው። በጣም በጣም ነው የተከፋ ነው። ለምን እዚህ ሁሌም ጭቅጭቅ ሱዳን ይመጣል የማይባል ቃል ይናገራል፣ ሶሲ ትመጣለች ማይባል ቃል ትናገራለች። ከዛ መሀል ውስጥ እናንተ ትጋጫላችሁ። እዚህ ጋር ደግሞ ብዙ ልጆች ወጥቶ የሚያወሩ ብዙ ልጆች አሉ፣ የሚጎዱ ልጆች አሉ፣ ወደ እንትን የሚፈሩ አሉ። እዚህ ጋር ራሱ ቁጭ ብሎ ብዙ ሰዎች ናቸው የሚፈሩ። እባካችሁ እባካችሁ፣ ቁጭ ብላችሁ ሐይሚዬ የኔ ውድ ብሩኬ፣ የእኛ ታታሪ የኛ ተግባሪ በተግባር ሁሉንም ነገር ለጠላት በተግባር አሳይ። በዝምታ ገዳይ አንተ ዝምት። በዝምታ ነው ሁሉ ነገር የምታደርጎ የምታስደስተን በዝምታ ነው ሁሉንም ነገር እኛ ደስታ ሁሌ ብዙ ነገራቶችን በዝምታ ውስጥ ብዙ ነገር ተምረናል። እንደዛ አሁንም ደግሞ እንደዛ ሆነ በዝምታ ሆነ የሚያስደስት ነገር እንጠብቃለን ከአንተ ማለት ነው፣ በዝምታ ሁሉንም ነገር። አይምዬ አንቺን እንደዛው ጀና ናቸው ሁለታችሁ። ሁሉንም ነገር ታውቂያለሽ። እባክሽን ልለምንሽ በጋሽዬ ሞት እባክሽን ያንን ሰውዬው ስራም ቢሆን ምንም ቢሆን እባክሽን። ብዙ ብዙ ብዙ በጣም በጣም በጣም እንወዳችሁ። በጣም እዚህ ቦታ ላይ ደግሞ በጣም እንጎዳለን። ለምን እናንተን እኛ በዚህ እንትን አይደለም፣ እናንተ የምንምናቀው እዚህ ቦታ እዚህ ቦታ ላይ ፋሚሊ ይናቃል ያለው ድምጻችን ይሰብራል ልባችን ይሰብራል። ቤተሰብ የተናቀ ነው እንዴት እንደሆነ ያ ብቻ ነው ያስከፋን። በቃ እዚህ ቦታ ላይ በጣም ያስከፋኛል፣ እንደኔ ማለት ነው ፋሚሊ ስለተናቀ እናቴ ስለተዘቀዘቀች ምሽጌ ለእናንተም እናት ናት ለእኔም እናት ናት። ብዙ ማውራት አልችልም ለእናት ስለዚህ እናንተ ተረጋግታችሁ ሁሉንም ነገር መፍታት አለባችሁ። ቁጭ ብላችሁ እስኪ የጥላት የምትሆኑ እንደ ዛሬ እንደ ዛሬ ይኸው ቅቤ ጠቅቻለሁ። ዛሬ ቀስ ብለህ እንደተናገርክ የሆነች ቀስ ጣል ስታደርጉ ደስ ብሎኝ እንደዛው ቀስ ብላችሁ ሁለታችሁም ቁጭ ብላችሁ በተረጋጋ መንፈስ ቀስ ብላችሁ በስልክም ባትገናኙ ራሱ ሀይሚዬ ይህንን ነገር እዚህ ቦታ ላይ የእኔ ውድ ብለህ ብለሃል የእኔ ቆንጆ ይሄን ይሄን ቦታ ላይ በተረጋጋ መንፈስ ብሩክ እንደዛ ማድረግ አለበት። በተረጋጋ መንፈስ በጩኸት ሳይሆን ሀይሚዬ አንቺም ደግሞ ተረጋግተሽ አያገባህም፣ ስለኔ ህይወት አያገባህም አይባል እዛ ቦታ ላይ ስህተት ነው። ቅርታ ከይቅርታ ጋራ አይባልም ያገባዋል። አንቺ የአደራ ልጅ ነሽ ኦዲየንስም አደራ ብሎ ጋሽዬም ማሚም አደራ ብሎ ነው ለብሩኬ የተሰጠው። ያንን አደራ ደግሞ የግድ ማወጣት ስላለበት ነው ብሩኬ ማለት ነው። ስለዚህ ተረጋግተሽ አንቺ እቅርታውን ተቀብለሽ ጎንበስ ብለሽ ይሄው እኔ ማጠፍቻለሁ ብለሽ እቅርታውን ጎንበስ ብለሽ ተቀብለሽ እሱን ደግሞ ብሩኬም አይሚ የምትወዳውን አባባ ብላለች፣ ምሚ ቾኮሌት እሱን ይዘግ፣ ይቅርታ ተሳስቻለሁ፣ የእኔ እናት ስትላት የሚያምር ብቅ ፀጉሯን ስትበታት እናት የሚያምርብቅ እሱን አርገ፣ እኛንም አስደስተን ጠላትን ደግሞ ህርር አድርግልን የእኔ አባት ብሩኬ። ታው አይሚ ታው፣ ታይ አይሚ ታይ፣ ብዙ ጠላት አለ ታይ ስራ መሆኑን አውቃለሁ ግን ደግሞ ጠላትኛግንም እንደለይ አለው። በጣም ቀን ለይቼ ማላቃቸው። አሁንም አለያችሁም። እግዚአብሔር እናንተ መሀል ይግባ። እመቤቴ ድንግል ማርያም ሸፍና በጸሎታ በክንፉ ገብርኤል ሸፍኖ በመሀላችሁ ገብቶ አስታርቆ እኛንም አስደስቶ እናንተንም በፈገግታ ያምጣልን። አሁንም መልአኩ ገብርኤል እናንተ መሀል ቆሞ ልጆቼ ብሎ እናንተን አስታርቆ ወደ እኛ አቅጦ ጥላትን ይርድ የሚያደርግ መልአኩ ገብርኤል ሦስቱን ልጆች በእሳት ያወጣ መልአኩ ገብርኤል እናንተንም በዚህ ይሄን የገባችሁበት መሀል እግዚአብሔር ከእናንተ ጠላት ይሄ ጉቶ ሰውዬ ነቅሎ ደስታ በፈገግታ ያምጣልን። እናቴ ጋር እግዚአብሔር ይሁን። እግዚአብሔር ይባርካችሁ፣ ወደ ቦታችሁ ይመልሳችሁ። ጌታ ማርያም ያህለም እንደ ድሯችሁ ፈገግታችሁ ይመልሳችሁ። ጨርሻለሁ፣ አመሰግናለሁ። ሁላችሁም እያያላችሁ ሁላችሁም እኛም እናመሰግናለሁ። ውጪ ልጆች የቆሙ ልጆች አሉ። የተናገራችሁ አንዴ ወርዳችሁ አስገባቸው። ሌላለች አሉ ልጆች ዘድ አለች። መይሻ ኮ የገባሽ ውጡ ውጡ ሁችሁ ውጡ። ነገ ሰርፕራይዝ ሰሚራዬ እኔናት ከይቅርታ ጋ አንድ ሌላ ሰው እናስገባና ያውሩ። እኔናት ሰሚራዬ ወድሻለሁ እኮ

የኔ ውዶች አክብራችሁን ስላስገባችሁልኝ አመሰግናለሁ። የኔ እህቶች ሁሌም ወደፊት ከጨረቃዎቹ ጋር ወግማ ረጋችን ለማየት ያብቃል እና ስትበት

ያኔ እንጠብቀዋለን። በትዕግስት ነው የምንጠብቃችሁ። እናንተም ደግሞ ውፋ ብላችሁ ይቅርታውን ሀይምዬ ተቀብለሽ እና ቡራዬ አንተም ይቅርታ አድርግላት ተስማምታችሁ ልትመጡልን እንፈልጋለን። ሀይምዬ የኔ ውድ ቡራዬ የኔ ወንድም፣ የሰውን አትስማ። ብዙ ጠላት አለ፣ ብዙ ጠላት አለ። እያያችሁ ነው። እኛ ይሄ ነው ብለን አንነግርም። እናንተ እያያችሁ ነው የእናንተን መለያየት፣ የእናንተን ውድቀት፣ የናንተን ሁሉ ነገር እናንተን እንደሚወዱትም እንትንንም ሚፈልግ አለ። እሱን እያያችሁ ነው የኔ እህቶች፣ የኔ እንቆች፣ የኔ የኔ ፍልቅልቆች፣ የኔ እርግቦች። አሁንም ነጋ የምነግራችሁ ነገር ሁለታችሁ ተስማምታችሁ፣ ሁለታችሁ ተቀምጣችሁ ነገሩን ፈታችሁ ይቅርታውን ተቀብላችሁ ልትመጡልኝ በትግስት ጠይቀዋለሁ። እና ሌላ ነገር ምንም የምለው ነገር የለም። ወንድሜ የኔ ቡራዬ ዛሬ በጣም ነው ያስደሰትከኝ፣ በጣም ነው ደሳለኝ። በዚህ ቀጥል፣ በዚህ ቀጥል፣ በዚህ ልትቀጥል እንፈልገዋለን። እና ሌላ ምንም የለም። ሀይሚዬ የኔ ውድ ይሄን መልእክት ለአንቺ ልደርስ እፈልጋለሁ። አንቺ ይቅርታውን ተቀብለሽ አንቺም እሱም ተወያይታችሁ ለኛ እባካችሁ ይቅርታውን ተቀብላችሁ ፋ ብላችሁ ልትመጡልን እፈልጋለሁ። ምንም አልልም። ዛሬ ደስ ብሎኛል፣ የቡራዬ አነጋገር ለእኔ ስላስደሰተኝ በጣም ደስ ብሎኛል። ምንም የምናገረው ነገር የለም። ሁለታችሁ ተቀምጣችሁ ነገሩን ፈታችሁ ልትመጡልን እንፈልጋለን። ሌላ ነገር የለም። ወዳችሁ አለው ባላችሁበት ቦታ አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን። ፋብላችሁልን ኑ። ይሄ ነው ምለው፣ ሌላ ነገር የለም። ራሳሽን ስለጉቶ አላስተላለፍም እኮ። አረ ጉቶ፣ እሺ ጉቶ፣ ስለጉቶ፣ አረ ጉቶ ነገር አለ። አልናገርም ዛሬ። ዝም በይ። አንቺም ይመመኪያ መስራት ካልወረደ ድረስ መቼም አልተወውም። ለምን መሰለሽ? እንደ ሰው የተሰማውን እያወራ መሀል ገብተሽ ለምን ትዘባርቂያለሽ? እየተቀረጸ። እሺ ጉቶ፣ ማለት ነው ጉቶ። ለጉቶ ላስተላልፍሽ፣ ጉቶ አንተ አንተ እረፍ፣ አንተ ተቀምጥ፣ አንተ አንተ የራስህን ላረበኛታችሁ የራስህን ህይወት እየኖር የልጆቻችን ህይወት አታበላሽ። አንተ ማለት ነው አንተ ኩራዝ ማለት ነው። ለምንም አጠቅም ውጣ። አንድ አዳምጡኝ፣ ተሳስተሻል አንተ ኩራዝ ለምንም አጠቅማሽ ኩራዝማ አሳድጎናል እኛን ጠቅሞናል አንተ ይበቃሽ ቡራም ብለዋል እኮ ኩራዝ ብለዋል ቡራም አንተ

በስነ ስርዓት ቁጭ ብላችሁ ማታዳምጡ ሰዎች እታችሁ ነው የማደርጋችሁት። እንዳት እንዳት ጨንጨጨ እንዳትሉ እታች ነው የምትሆኑት ከአሁን በኋላ። ይሄ ባይ አሁን ታውራበት አላበዛሽውም። ዝም በሉ። አረ ለፈጠራት በአላ

ተፈሪ ይሁን ትግስት ወስደኝ። ሰላም ሰላም፣ የጨረቃ ፋሚሊ ሁላችሁም፣ ተታይም ተላይም ያላችሁ ተመልካቾቹ፣ ስሚ ዜድ የወታደራ ልጅ ይባላል። እንዴት ናችሁ? ደህና ናችሁ ወይ? ለማታቆይ ማለት ነው። ያው ስም ማስተዋወቅ እኔ ልምዴ ስለሆነ ነው። ይቅርታ ቅር እንዳይላችሁ፣ ቅር ያላችሁ ሰዎች ማለት ነው ቅር የሚላችሁ ሰዎች ካላችሁ ያው ቅራሪ ያለ ጠጡ ማለት ነው። ለማንኛውም እንዴት ናችሁልኝ የኔ ውዶች የኔ ቅመሞች የጨረቃ ፋሚሊ ሁላችሁም። በመቀጠል ቡራዬ የኔ ታናሽ ወንድም የኔ ኩራቴ፣ የበፊቱን ብሩክን ያየሁ ዛሬ በጣም ደስ ብሎኛል። ጧት ደስ ያለ ምክንያቱም ይሄ ነው እና በጣም ደስ ብሎኛል፣ ከልብ ከልብ ከልብ ኩርት ብዬ ባሃለሁ በእውነት ነው የምለው። የዛሬው የበፊቱን ነው እናያየሁት ብራ እየበዙ ቀጥልበት። ይሄ ሰውየው ደግሞ እንግዲህ አንተ ሰውየው ደግሞ እባክህ እባክህ እባክህ እንደው በፈጠረ ከአምላክ ከልጆቹ ሕይወት ውጣ። እኔ አልሰርብህም። እኔ አልወለድኩም አንተን ሰድቤኔ ኃጢአት ውስጥ አልገባም። ስለዚህ ገና የምወልደውን የማየውን እኔ አንተን ሳይራሱ ሳቄ ምናምን ሲመጣብኝ እንትን እላለሁ። ስለዚህ ይቅር በላይ ብዬ ነው እንትን እምለውና እንደው ለፈጠረ ተፈጣሪ አታጠራን ውጣ። በቃ ዓይንህንም አናይን ውጣ። ከህይወታቸው ውጣ። ለፈጠረ የራስህን ህይወት ምራ። በቃ የራስህን ህይወት ምራ። የሰው ህይወት ቤተክርስቲያን ደሞ ሀዲህ ለቃ ሄች ነበረ። እዛ የዋልክበት ቦታ እንደው ያ ምንድን ነው የሚያስተምርህ? ስለዚህ እባክህ ከህይወታችሁ ውጣ። ከልጆቹ ጋር የምንወዳቸው ያሳደግናቸው የምንወዳቸው የምናከብሯቸው ወንድሞቻችን ናቸው፣ እህታችን ናት። አይ እህቴ ደግሞ የኔ ታጋሽ፣ እባክሽ ሁላችሁም ይቅርታ ተባብላችሁ፣ ነገፋ ብትን ብላችሁ እኔ ወጥቼ እንደሚጨፍር እርግጠኛ ነኝ። መቼም እናንተ ተታየ እየተቀረኩ ነው ለካ። እና ለማንኛውም ሰላማችሁ ብዝዝት ይበልልኝ ፈጣሪ ምቀኛችሁን የያዝላችሁ የኔ ወንድም እኔ ማውራትም አልችልም።